ሰላም ጤና ስለ ኢትዮጵያውያን ና ትወልድ ኢትዮጵያውያን ባለም ደረጃ ያላችሁ ሰላማችሁ ይብዛ እያልኩ የአምቡላንስ ሹፌር በግፍ ህይወቱ አልፏን፣ ጣለም ሰ ዶክተር አቢ ከራሻ ጋር ተፈራርመዋል። እንዲሁም የመንግስት ሰላም ጥሪ ተቀብለው የገቡ ወንድሞች አሉ። እነዚህን የምንመለከታቸው ጉዳዮች ይሆናል። ሰላም ጤና ስለ ውድ ቻናል ቢ ሰዎች፣ እነ ወደ ቅዳሜ ወደ አረግ ነው መረጃችን። ቀጥታ ነው የምናልፈው። ህይወቱ ለማትረፍ ስለ ህይወት የሰው የአምቡላንስ ሹፌር ከምስራቅ ጎጃም ዞን ባሶ ሊበን ወረዳ ጠዋት አንድ ሰዓት ተኩል አቀብ ከእጁ ተነስቶ ወደ ደብረ ማርቆስ ሪፈራ ይዞ በመሄድ ላይ በነበረበት ሰዓት ምሽግ ቀበሌ ሲደርስ በአምቡላንስ ላይ በተተኮሰ የአምቡላንስ ሹፌር ባዩ ባይለይኝ ህይወቱ ወዲያውኑ ሲያልፍ ሶስት ሰዎች አሳካሚዎች ማለት ነው በቁስለኛ ህይወታቸው ተርፏል። ይህ ሹፌር በ በዚሁ የጁቤ የመጀመሪያ ደረጃ ሆስፒታል ለዘጠኝ ዓመት በሹፍርና ያገለገለ ሲሆን እንግዲህ ጠዋት አንድ ሰዓት ተኩል አካባቢ ሪፈር ታካሚ ወደ ደብረ ማርቆስ ሆስፒታል ይዞ በሚንቀሳቀስበት ጊዜ በታጣቂ በተተኮሰ እንግዲህ መኪናውን አምቡላንሱ ጥቅም ውጭ አድርገው ታሁን ሹፌር ወደ ህይወቱ ያለፈው ከምንም ፖለቲካዊ ግንኙነት ወይም አባልነት የሌለው ሰርቶ አዳሪ ሹፌር እንግዲህ በግፍ ህይወቱ እንደዛ አልፏል ማለት ነው። የአማራ ነጻ አውጪዎች ባደረጉት ማለት ነው። ሌላኛው ጉዳይ የመንግስት የሰላም ጥሪም ተቀብለው ይገባዋሉ። በጎጃም ዳሞ ተፈረስ ቤት ታጥቀው ሲንቀሳቀሱ የነበሩ የመንግስት የሰላም ጥሪ ተቀብለው ጋንታ መሪውን ተሾመ አንለይ ጨምሮ እስከ ነሙሉ ትጥቃቸው ገብተዋል። መንግስት ያቀርብላቸው የሰላም ጥሪ ተቀብለዋ ማለት ነው። እጅግ እናመሰግናለን። ጦርነት ባይዘ አትራፊ አይደለም። ይታወቃል። አራት ኪሎ አይታሰብም። በቃ በሶሻል ሚዲያ የሚደረግ ጋጋታ የትም አያደርስም፣ አይታሰብም። ስለዚህ እነዚህ በጎጃም ዳሙት ፈርስ ቤት ታጥቀው ሲንቀሳቀሱ የነበሩ እነዚህ ወንድሞች ጋንታ መሪውን ጨምሮ ማለት ነው የመንግስት ሰላም ጥሪ ተቀብለው ገብቷ በይዞይ ዳሙት በን ዝናቡ ዋና ተብሎ የሚታወቅላቸው ለነሱ ማለት ነው በነሱ ክንፍ ሲንቀሳቀሱ የነበሩ ናቸው። ሌላኛው ጉዳይ የኢትዮጵያ ከራሻ ጋር የኒውክሌር ሀይል ጣቢያዎችን ለማቋቋም በወታደራዊ በቴክኖሎጂ የመሳሰሉት በግብርናው ዘርፍ ስራዎች ዙሪያ ወሳኝ ስምምነቶችን ተፈራርማለች እጅግ ደስ የሚል አካሄድና ትልቅ የግባት ስኬት ነው። በዚህ ብቻ ሳይሆን በተለይ ባለሙያዎችን አስተምራ አስመርቃለች። የኢትዮጵያውያን የኒውክሌር ሳይንስ ተማሪዎች ማለት ነው። ይህም እጅግ ደስ የሚል ጉዳይ ነው። ስለዚህ ጠቅላይ ሚኒስትር በራሻ ዋነኛ ቀኑበት ዋነኛ ምክንያት ይህ ጉዳይ መሆኑ ይታወቃል። ስለዚህ ወደ ስኬት ጉዞ እየተጓዝን ባለንበት ሰዓት ህገወጥ የሚደረግ ማንኛውም የሀገራችን ኢኮኖሚ የሚያወድም ተቀባይነት የለውም። ኢኮኖሚያችን እናፋጥን። የኛ ትልቁ ጠላታችን ድህነት ነው። እዚህ ጋር እየዘንቀታ የምናልፈው ደግሞ ሌላኛው ጉዳይ ጠቅላይ ሚኒስትር ዶክተር አብይ እንግዲህ ከዓለም አቀፍ የአቶሚክ ፎረም ጎን ለጎን ከቢራሉስ ፕሬዚዳንት አሌክሳንደር ሉካቪንኮ ጋር በሁለትዮሹ ዓለም አቀፍ ጉዳዮች ላይ ውይይት አድርገዋን። በተጨማሪ በውይይታቸው በግብርና በማካኒዜሽን ጨምሮ በተለያዩ የኢንቨስትመንት ጉዳዮች ላይም በጋራ ለመስራት ወሳኝ ውይይቶች ማድረጋቸው ታውቋ ማለት ነው። እጅግ የሚበረታታ ና፣ ተቀባይነት ያለው ለድገት እንግዲህ እንዲዛይነት በወሳኝ ጉዳዮችን መስራት ነው። እዚህ ጋር ይዘን ሌላኛው አስር አለቃ ንጉሳየው ጓጉሳ ወረዳ አምቡላ ቀበሌ ተብሎ በሚታወቅ እርስ በርሱ በተደረገ አለመግባባቶች ህይወቱ ማለፉ ታውቋ ማለት ነው። በሁለቱ ታጣቂ በፋኖች ማለት ነው። በዚህ የወጣ መረጃ አለ። የሰላም ጦት ዋነኛ ምክንያት ይህን መሰልና ጸያፍ ድርጊቶችን እየተመለከተ ነው የሚገኘው። ስለዚህ አስር አለቃ ንጉሴ አየሁ የጉጉሳ ወረዳ አምቦላ ቀበሌ ፋንታ ጣቂ የነበረ እርስ በርሱ እንግዲህ ባለመግባባት የገጠመው እጣ ፈንታው የመጨረሻው በዚሁ ተሰናብቷል ማለት ነው። ደጀን ከተማ ማስተዳደር ዘንብላ ብርጌድ አባል ዲሽቃ ተኳሽ የነበረው ኮማንድ፣ እንዲሁም የነበረ መንግስት ያቀረበላትን የሰላም ጥሪም ተቀብሎ ገብቷል ማለት ነው። በተመሳሳይ መልኩም መጦ ማለም ያለው ወንድም እንዲሁ ገብቷል። ሌላኛው ጉዳይ ነፍሴ ሳል ምድር ወረዳ ወርቀየውም ሙልዬ የተባለ እጅ መስጠቱን ማረጋግተ ችሏል ማለት ነው። ሰላም ለሀገራችን እያድርግ ጽንፍ ወይ ዘን የምንንቀሳቀሰው በዘረኝነት ወይም በብሔር ምክንያት የትም አያደርሰንም። ዘረኝነት አይጠቅምም። ሌላኛው ጉዳይ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጀነራል ታደሰው ወረደ በተመለከተ በተለያዩ ሶሻል ሚዲያዎች ሲዛወር ነበር። የመንግስት እንግዲህ በጦርነት ሊያዘምት ነው የተባለ መግለጫ ሰጧን በሚል ሶሻል ሚዲያ ጋጋታ የተዛወረ ነበር። ነገር ግን መግለጫ ሰጧን፣ ይሄኛ መግለጫ እንዳልሰጠን የሚል አስቀምጧን ማለት ነው። ስለዚህ ሶሻል ሚዲያዎች ነው ትልቁን እንግዲህ የጦርነት አዝሚያም ህዘውት የሚሽከረከሩት ስለዚህ፣ በሶሻል ሚዲያ የሚደረገ አጋታ እንኳ አራት ኪሎ ሊያስገባን ቀርቶ ወንዝ አያሻግረንም። የሚጠቅመንና የሚበጀን ለሰላም እጆቻችን አዘጋጅተን መስራት ብቻ ነው። ምክንያቱም በርካቶች ህይወታቸው እያጡበት የሚገ በዚህ ና በዚህ መሰች ድርጊቱ ስለሆነ ነው። ሰላም ለሀገራችን ያድርግ። ዘረኝነት ዩ ደም አሲከራ ይዘን ቀጥታ አንድ መረጃ አለ። የምንመለከተው የመጨረሻው ጉዳይ ነው ባህር ዳር ዙሪያ እንግዲህ የባህር ዳር ብርጌድ የአየር ማረፊያውን ተቆጣጠረ የሚባል መረጃዎችም እየተመለከቱ ነበረ። ባይቶ እንዲ አንዳንዴ ትንሽ ወጥ ያለ ነገር ባንለቅ መልካም ነው። ምክንያቱም ሰርቪስ እየሰጠ ሁሉ በስራ ላይ ያለበት ሁኔታ ባህር ዳር ባህር ዳር መቶ በመቶ አሁን አሰማሙ ያለበት ሁኔታ ነው። ስለዚህ የአየር ማረፊያውን ተቆጣጠር ነው። በተለይ ዚህ አካባቢ የአየር ማረፊያው ባህር ዳር ኤርፖርት ማለት ነው። መኮድ ካምፕ አለ። የመከላከያ ካምፕ ነው። ይህን ጥሰው መግባት ቀርቶ ማለት ነው ማሰብ አይቻልም። ይህ መኮድ ትልቅ ማካናይዝ የሆነ ነው። በፍጹም ማይታሰብ ጉዳይ ነው። ስለዚህ የአየር ማረፊያን ለመቆጣጠር መጀመሪያ ይህን ጥሶ መግባት ይጠይቃል። ስለዚህ ትንሽ ማስተባበያ የምሰጡ ነገር መስመር ቢዝ መልካም ነው እላለሁኝ ኢቨን እንኳን ከባህር ዳር ወጣ ብሎ በመሸንቲና በባህር ዳር መካከል ያለ የመከላከያ ኬላ ፍተሻ አለ። ኢብን እንኳን እሱ አሁንም አለ። እዚህ ለመድረስ መጀመሪያ ያ ማልፍ ይጠይቃል። ስለዚህ በዚህ ብንረዳው መልካም ነው እላለሁኝ። ምክንያቱም የማይጠቅም የሶሻል ሚዲያ ማስተባበያ መስጠት ወንዝ ስለማያሻግር ማለት ነው። ሰላም ለሀገራችን እያድርግ። ዘረኝነት አይጠቅምም። በተለያየ አቅጣጫ የሚሰጠው የሶሻል ሚዲያ ማስተባበያ ስለማያሻግር ነው። እርግጠኛ ሆኜ የምናገረው እርግጠኛ ሆኜ ሀገር አሁን ያለው መንግስት ካልመራ የትም አደርስም የትም አደርስም የትም አደርስም። ምክንያቱም ግልጽ የሆነ ፊታችን የተቀመጠ አለ። ህዋት ወደፊት መምጣት ይፈልጋን፣ ሸኔ ወደፊት መምጣት ይፈልጋን፣ ፋኖ ወደፊት መምጣት ይፈልጋል። ጎረቤት ሀገሮች ደግሞ ሀገራችን መቀራመት ይፈልጋሉ፣ አብሶ ኤርትራ ስለዚህ እነዚህ ታጥቀው የሚንቀሳቀሱ ቡድኖች የትም አይደርሱም፣ የትም አያደርሷትም። ስለዚህ ወደድንም ጠላንም አሁን ያለውን መንግስት መከተል የሌለው አማራጭ ነው። ደግሞም ወደፊት ይቀጥላል፣ እንቀጥላለን። ዘረኝነት ይሁደን። ቪዲዮ እስክንገናኝ መልካም ቆይታ።